ሜታኖልን በብረት በርሜል ውስጥ ከታችሁ ብትለኩሱበት እንደ ሮኬት ይስፈነጠራል የሚል ወሬ አለ። ይሠራ ይሆን? ይህን አሉ ባልታ መስራቱን ለመሞከር በትንሹ ሙከራ ተጀመረ። በትንሽ በርሜል ውስጥ ሜታኖል ካደረጉ በኋላ ለኩሱት። እንደ ተባረውም በርሜሉ በተወሰነ ርቀት ተንቀሳቀሰ። ቀጥሎ የሙከራ ሂደቱን ከፍ ለማድረግ ትልቅ የብረት በርሜል በማምጣት ሙከራቸውን አደረጉ። በዚህ ዙር በርሜሉ አልተንቀሳቀሰም። የዚህ ችግር በርሜሉ ውስጥ ያለው የሚታኖል መጠን ከበርሜሉ የአየር መጠን ጋር ባለመመጣጠኑ መሆኑን ተረዱ። ያለምንም ማገራገር አነስ ያለ በርሜል በማምጣት የሜታኖል መጠንን አመጣጥነውና የበርሜሉን ጭስ ማውጫ አስተካክለው ሙከራቸውን አደረጉ። በዚህም ሙከራ ውጤቱ አስገራሚ ነበር። ለሙከራ ያዘጋጁት በርሜል በብርሃን ፍጥነት ተስፈነጠረ። ይህን ቪዲዮ ያዘጋጀላችሁ ዋልታ ቴክኖሎጂ ሲሆን የመኪናችሁ ሞተር ሲነሳ በስልካችሁ የሚያሳውቃችሁና የመኪናችሁ ሞተር በስልካችሁ መቆለፍ የሚያስችላችሁ የጂፒኤስ ቴክኖሎጂ ድርጅታችን ዋልታ ቴክኖሎጂ አስመጥቶ እየገጠመ ይገኛል። ለበለጠ መረጃ ከታች ባለው ስልክ ቁጥር ይደውሉልን። እንደዚህ አይነት ከመኪና ጋር የተገናኙ መረጃዎች እንዲደርሳችሁ የፕላስ ምልክቱን በመጫን